ሁለት ሺህ 17 በተፈጸመ ተደጋጋሚ የሞርታር ጥቃት ታዳጊዎችን ጨምሮ አራት ሰዎች ሲገደሉ ሰባት ሰዎች ደግሞ መቁሰላቸውን የአይንማኞች እና የአካባቢው አስተዳደር ለቢቢሲ ተናገሩ። ጥቃቱ የተፈጸመው በግዳን ወረዳ ዋና ከተማ ሙጃ ከጠዋቱ ሁለት ሰዓት ከ40 አካባቢ ሲሆን የአካባቢው አስተዳደር ጥቃቱን የፈጸሙት በአካባቢው የሚንቀሳቀሱ የፋኖ ኃይሎች ናቸው ብሏል። ጥቃቱ በመንግስት የተጠራ ህዝባዊ ሰልፍ መዳረሻ እንደሆነ በታመነበት ኳስ ሜዳ እና በዙሪያው መድረሱ ሶስት ነዋሪዎች እና የአካባቢው ባለስልጣናት ለቢቢሲ ተናግረዋል። ጥቃቱ ሲፈጸም ከከተማው ጫፍ ሰልፉ ወደሚጠናቀቅበት ኳስ ሜዳ እያመራ እንደነበር የተናገሩ አንድ ነዋሪ ይህን ተከትሎ ሰልፉ ባለበት እንዲቆም እና እንዲጠናቀቅ መደረጉን ተናግረዋል። ጥቃቱ በተፈጸመበት ጊዜ ከሁሉም ሰው በስጋት እየተሮራጠ ነበር፣ ወደ ሐኪም ቤት የሚሄድ አለቤተሰቡን የሚፈልግ አለ፣ ግርግር ነው የነበረው እኮ ሲሉ ከጥቃቱ በኋላ ነበረውን ሁኔታ አመልክቷል። ሁለቱ የሞርታር ክምቡላዎች የግለሰብ ቤቶች ሁለቱ ሰልፉ ይካሄድበታል ተብሎ በታመኑ እና ህዝባዊ ኩነቶች በሚካሄዱባቸው ስፍራዎች እንዲሁም አንዱ ከከተማው ወጣ ባለ ገጠራማ ስፍራ ማረፋቸውን አስተዳዳሪው ገልጸዋል። ጥቃቱ ሲፈጸም ኳስ ሜዳው አካባቢ ፀሐይ እየሞቁ እንደነበር የተናገሩ አንድ የአይንማኝ ሁለተኛው ክምቡላ የከባድ መሳሪያ ጥይት ኳስ ሜዳ ውስጥ ማረፉን እና ኪው ከባድ ፍንዳታ ኩ መከሰቱን ገልጸዋል። ወደ ኳስ ሜዳ በፍጥነት መድረሳቸውን የተናገሩት እማኙ ፍንዳታውን ተከትሎ ከሪታ ውታ ኪው መከሰቱን ተናግረዋል። በጣም ከፍተኛ ድንጋቴ ነው የተከሰተው ኳስ ሜዳ ውስጥ ብዙ ወጣቶች ነበሩ። ህዝቡ ላይ መረበሽ ነበር። የማልጅ እንደሞተ ለማወቅ ህዝቡ እየተሯሯጠ ነበር። ከፍተኛ የሆነ የህዝብ ጭንቀት እና ድንጋቴ ነበር ኮ ሲሉ እማኝነታቸውን ሰጥተዋል። ሰልፍ ወጥተው እንደነበር እና የፍንዳታ ድምጽ ሰምተው ወደ ኳስ ሜዳ እንዳቀኑ የተናገሩ ሌላ የአይን እማኝ ጉዳ ጉዳቱን ኳስከፊ ከሲሉ ገልጸውታል። የወረዳው አስተዳዳሪ ጥቃቱ ሰልፈኞቹ ሰልፉ ወደሚጠናቀቅበት ኳስ ሜዳ እየተጓዙ መሃል ከተማ ላይ እንደደረሱ መፈጸሙን ገልጸው ከማህበረሰቡ ትንሽ ተደናገጠ አረጋግተን ሌላ ቦታ ላይ እንዲጠናቀቅ አድርገናል ብለዋል። አብዛኞቹ የጥቃቱ ሰለባዎች ኳስ ሲጫወቱ የነበሩ ታዳጊዎች መሆናቸውን የተናገሩት እማኞቹ ኳስ ሲጫወቱ የነበሩ ሁለት ታዳጊዎች ከሆዳቸው እና እግራቸው ከተመቱ ሕይወታቸው እንዳለፈ ተናግረዋል። እኛ ወደ ሕክምና እስከምንወስዳቸው ሄታቸው አልፎ አልፏል። ኮሲሉ እማኝነታቸውን የሰጡት ነዋሪው አንደኛው ታዳጊ ለሕክምና ወደ ወልዲያ እየተወሰደ እያለ መንገድ ላይ ሕይወቱ ማለፉን ጠቁመዋል። በጥቃቱ የሞቱት ክ ከ13 እስከ 15 ዓመት ይሆናሉ፣ ከዚህ የሚበልጡ አይደሉም፣ ሕፃናት ናቸው። ኮሲሉ ሌላ አማኝ ስለ ሟቾቹ ማንነት ተናግረዋል። ከከተማው ወጣ ባለ ስፍራ ደግሞ ወንድም እና እህት ናቸው የተባሉ ሁለት አንድ ቤተሰብ አባላት በጥቃቱ ህይወት ሲያልፍ የሟቾች አባት ደግሞ መቁሰላቸውን ነዋሪዎች እና የወረዳው አስተዳዳሪ ለቢቢሲ ገልጸዋል። በገቢ አቅም ላይ የማይመሰረት ወጪ ዕዳ ከመቆለል ውጪ ዘላቂነት አይኖረውም ብለዋል። ስለዚህ ሰፊ የልማት ፍላጎት መሰረት የሚያደርገው የማክሮ ኢኮኖሚ ሪፎርሙን በሚደግፍ መልኩ በከፍተኛ ሁኔታ ገቢን ማሳደግ ላይ መሆን እንዳለበት ገልጸዋል በተጨማሪም የልማት አጋሮችን ድጋፍን መጠቀም እና ከአገልግሎት ታሪፍ ማሻሻያ የሚገኘውን ገቢ በማሳደግ ሊሆን ይገባል ነው ያሉ። በማክሮ ኢኮኖሚ ሪፎርሙ መሰረት ምንም አይነት የልማት ጥያቄ ቢኖር ጥያቄው ፋይናንስ የሚደረገው በዘላቂ የፋይናንስ መርህ ላይ ተመስርቶ ነው ያሉት ሚኒስትሩ አዲስ የልማት ጥያቄን ለመመለስ ከብሔራዊ ባንክ ብድር የሚጠይቅበትና በቀላል የወለድ መጠን ከኢኮኖሚው የመበደር አሰራር አብቶለታል ብለዋል። የላይቤሪያ የቀድሞ ፕሬዝዳንት ዊልያም ቶልበርት በመፈንቅለ መንግስት ወቅት ከተገደሉ ከ45 ዓመታት በኋላ አስከሬናቸው በጅምላ መቃብር ውስጥ ተጥሏል ተብሎ በመገመቱ ምሳሌያዊ የቀብር ስነስርዓት ይደረግላቸው ነው በመፈንቅለ መንግስት ወቅት ፕሬዝዳንቱ ከተገደሉ ከአስር ቀናት በኋላ 13 የካቢኔ አባሎቻቸው በጥይት ተመተቦ ተገድለዋል። ፕሬዝዳንቱን ጨምሮ የአስራ አራቱም ሰዎች አስከሬኖች ባይገኝም ከ45 ዓመታት በኋላ የሀገሪቱ ፕሬዝደንት ጆሴፍ ቧካይ እና ሌሎች ከፍተኛ ባለሥልጣናት በተገኙበት መንግሥታዊ የክብር ሥነ ሥርዓት ይደረግላቸው መሆኑን ተሰምቷል። ዝግጅቱ ሀገሪቱ ከቅርብ ጊዜ ወዲህ ከነበረችበት ሁከትና ብጥብጥ እርቅ የምትፈጥርበት ሂደት አካል መሆኑን ቢቢሲ አፍሪካ ዘግቧል። ካናዳ ተግባራዊ ለማድረግ ያቀደችውን የዲጂታል አገልግሎቶች ታክስ እንደምትከተል ለአሜሪካ ማሳወቋን ተከትሎ ፕሬዝዳንት ዶናልድ ትራምፕ ከካናዳ ጋር ሲካሄድ የነበረውን የንግድ ድርድር ማቋረጣቸው የሚታወስ ነው። ሆኖም ካናዳ ከሰኞ ጀምሮ ተግባራዊ ለማድረግ ያቀደችውን ታክስ ለማንሳት ሕግ እንደምታወጣ እና የክፍያ አሰባሰብን እንደምታቆም አስታውቃለች። የዲጂታል አገልግሎቶች ታክስ አማዞንን፣ ሜታን፣ ጎግልን እና አፕልን ጨምሮ ከ20 ሚሊዮን ዶላር በላይ 3 በመቶ እንዲከፍሉ ይጠበቅባቸው እንደነበር ተመላክቷል። ፕሬዝዳንት ዶናልድ ትራምፕ ካናዳ በቴክኖሎጂ ኩባንያዎች ላይ የጣለችውን ታክስ ከአይን ያወጣ ጥቃት ከሲሉ ገልጸውታል። ከካናዳ በሚገቡ ምርቶች ላይ ታክስ ሊጨምሩ እንደሚችሉ አስፈራርተዋል። ሀገራቱ የንግድ ንግግራቸውን እንደገና ለመጀመር ካናዳ በትልልቅ የአሜሪካ የቴክኖሎጂ ኩባንያዎች ላይ የጣለችውን ታክስ እንደምትሰርዝ አስታውቃለች። በጋዛ ሰርጥ የሚገኘው የመንግስት ሚዲያ ቢሮ ሰኞ ዕለት እንዳስታወቀው ጋዜጠኛ እስማኤል አቡ ሃታብ መገደሉን ተከትሎ በጋዛ ሰርጥ የእስራኤል የአየር ጥቃት ከጀመረበት ይህ ኦክቶበር 7 ቀን 2023 ጀምሮ የተገደሉት ጋዜጠኞች ቁጥር 288 ደርሷል ብሏል። ቢሮው በመግለጫው ጋዜጠኛ ኢስማኤል አቡ ሃታብ በጋዛ ሰርጥ በእስራኤል አዲስ የአየር ጥቃት ተገድሏል ብሏል። በአየር ጥቃቱ ሴቶችና ህፃናት መገደላቸውን የጠቆመው መግለጫው ከጦርነቱ መባቻ አንስቶ የተገደሉ ጋዜጠኞች ቁጥር 228 ደርሷል ማለቱን አልጀዚራ እና አናዶሉ ዘግበዋል።